እንዲህ ሙልች ብሎ እንትን ላችኋል ሶስት ቀን ሙሉ እየነገረችኝ ፓ ተውኝማ ዳምጣው የእሱን ነገር ተውማ ተው የራሱን መመቸት እያየ ኧረ ከማይገኝበት ጉድጓድ ነው ተደብቆ ያለ አንተ ጉድጓድ ተወ እንዴት የእሱን ነገር የእሱን ነገር ወዲህ ፍጂው

እንም እንምከረው፣ እንቆጣው አላልኸኝም ነበረ። በዚያች ሰትጆ የተነሳ የልብ ልብ ሰጧት ተሷ ዘንድ አህዶ ገብቷል። ይውል አዳሳሽ አዳሳሽ ዘንድ ይውል ገብቷል። ሶስት ቀን ሙሉ ለካዚያ ነው ይውል እኛ አገሩን እናካልላለን ይውል ገባ፣ ሄዳ ገባ። አረገው አረገው እኔን አስተኝቶ እኔን አስተኝቶ ሄደ። እሱ ተመቸው፣ አዳዳው ተመቸው፣ አደረገው በቃ እኔን አስተኝቶ እኔን አስተኝቶ እንትን እየመከርኩት ተውዬ አልኩት እኮ አሁን የውል ተጠቅሞች ስሆነ ሆነ እኮ ተቆርቋሪ ሲጠፋለት ሄደ ገባ ማለት ነው። ነው እሱነት ሱሱነት እኔንም አልሰማኛ ለ ደህና አንተ ነበር ሚሰማ። ፍርሽ አርጉኝ ያደር አስቀርቶኛል እንጂ ሜዳ ላይ አደርሃል እንደማይጠቅም እቃ ውጦ እንዲ ጣለኝ። እንዲ እንዴት አንተን እንደማይጠቅም እቃ ስማር ደግሞ ትዳሩን የፈታ እሱ አንተ እሱ እኮ ነው ምልህ ትዳርን አትፍታተው። ተው ምንድን ነው እያልሁት እኮ እየመከርኩት ሁልጊዜ በእኔ እንትን ኃይል ነበር እኮ እስታሁን ያለ አፈሪያ ብለው አፈሪያ ብለው ተው ተው። እሱ ሲጀመር ተው ዳምጠው ከዚህ በኋላ ስለ እሱ ዘንጥሮ ዘንጥሮ ነበር እንጂ እንዲው ዝም ብሎ አሽከርክሮ መጣል ለምን ብለ ለምን ብለ ነው መዘነጥ ነው እንዴ? ፍንጭ ሰጥጆ እዚ ሜዳ ላይ ጥሎ እሱን ተው ይቆረቁረዋል ነው እንዴው እንደ ብድ እንደው ውብናኒ አርጎት እሱንማ እንዴው ታላሳየኝ ታላሳየኝ እሱ እኛ ወዳጆቹን መሳቂያ መሳለቂያ ጫርጎን እቺ ሴት ግባ እንደምትሻዋ የሴት ወንድ ሁና ቤቷን ባቆመች። እንዲያል እንዲያል ጊራይ ስራ ይህን ብትሰማ አታርግ አፈሪ ብላ አፈሪ ብላ እና ልቅሱን ተወ። አሁን ወይ ወይ ዘናኛውን ቅዱ አንድ እጀውን አልገባ ተውባክ ደሞ የእሷ እሷ የልብ ልብ ደሞ የልብ ልብ ሰጠው። እሷ እያወቀች ትዳር እንዳለው እቤቱ እንዲያርጋ እንዲ ቁፍጭ ዳርጋ ታስቀምጠው ሽቅምባ ሽቅምባማ ተዋጥቆ መሰራው ስራ ስራ ነው። አይወድ ዳምጣው እያየሁኝ፣ እየሰማሁኝ መችም አልሳደብ ነገር አልናገር ነገር ምን አባቴ አደርጋለሁ? ምን አባቴ አደርጋለሁ? እና ቀስ ብዬ እኔም እኮ ምንም ምን አባቴ አደርጋለሁ? ሚስተ እንግዲህ አርፎ መቀመጥ ነው እንጂ ወ መምከሩን እዚህ መቆጣቱ እንተ እንግዲህ በቃ በቃ ነው። ምደ እኔማ ይኸውልህ ቀስ ብዬ ነው የምልህ። እንዳው በነገር አድርጌ እህል ተቀመሰኝ ሶስተኛ ቀኗ ነው አብዳለች። እና ከመጣ ባክሽን ወደ ቤቱ እንድናስገባው መክረን ብዬ እያለ እያለ እንዲያ ብዬ ተናግሬ ከሚቀር ብዬ ዝም ብዬ መጣሁ። የሱን ነገር ተወው። አሁን እልቅ አንተ በሽታህ ና ስታመህድ ነው

ምን ምንሰንዳ ምሰማረ ምን ሰማለሁ ምን ሰማለሁ? ይኸው አጀሁት እንጂ አጀሁት። እናቴ ዘንቦ እኮ ዘንቦ ሳይሆን ጊዜ እኮ አሁን ማሳውን ሳስበው ትዝ አለኝ እናቴ። አሁን ሁለት በር የጠመጀ እንዲህ በልበት እኮ ውክ ውክ ውክ ም ይለው ማሳው ትዝ አለኝና እዚያ ነው አሁን በረሁ እኮ ተቃጠልኩኝ። እና ምን አቃጠልሀል? ታመተኝታ በሰነበትከው በባለፈው ውስጥ እንዲያዙ ትለፍ እንዲያው ስትወጣ ስትገባ ያሳለፍከው ጊዜ ሳይቆጭህ፣ ምን ነው ዛሬ እንዲ ታመህ በሰነበት ከው የሚቆጭህ ምንድዋ ነው? ወርኩ ድረስ እያሁ እንጂ። ያኔስ ማረሱ ጠፍቶ ነው ብለሽ ነው? ግን ይሄ ወቅት ይመጣል፣ በዚህ ወቅት ይደርሳል እንጂ። እኔስ ምን ሰማህ? እንዲያው ከዚህ ተነገሩ ተጉዳዩ ጋር በተገናኘ ምን ሰማህ ብዬ ነው የደነገጥኩ እንጂ። ሰማለሁ። ለውንስተው እርሻው ምን ሲደርሳል ነገሩ። የት እየሄድሽ ነውና

ሲሉን ጎረቤት ነው ማላገጫ። አሩ ጓት ዘንድሮ ጎሮ አትልጥልም። አረ እንደው ዘንድሮ ሰው አብዶል። እንደ ምን ብለሽ ነው? አሁን ብቻውን እየተነጋገረ፣ እንደው ይሄ ሳር ቅጠሉ ምን ያለው ይመስል እየጨፈጨፈው ይጓዛል። ሆነህ ነው አልሁት። ምንም የለም አንቺ። ግን የሚነገርስ ምን ተብሎ ይወጋ ብለሽ ነው